ሰላም ጤና ይስጥልን እንደምናላችሁ የጌዮን ድምፅ ቤተሰቦች በሁሉም ዓለም የምትገኙ የዕለቱ ዜናዎችን እየላችሁ ቀርባለሁ። ከዜናዎቹ ጋር አብራችሁን ቆዩ። ለቤቱ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤቱ እንዲትቀላቀሉ እያልኩ ጋብዛችኋለሁ። ወደ ዜናዎቹ እያችሁ ልለፍ። የአማራ ፋኖ የአገዛዙን ኃይል ጅብ ሆኖ ይበለዋል ሲሉ አርበኛ ዘመነ ካሴ ጠንከር ያለ መግለጫ ወጥተዋል። ተሰሙታላችሁ ሌላ ቦታ የተዋስነው አመራርም ሆነ ወታደር እንዲሁም ጥይት የለም ወደፊትም አይኖርም ሲሉ አርበኛ ዘመነ ካሴ ገልጸዋል። ከፋኖ ጋርም ሆነ ከኤርትራ ጋር ምንም አይነት ግንኙነት የለንም ሲሉ ጀነራል ምግብ ሀይሌ ገለጹ። ተሰሙታላችሁ። ጠቅላይ ሚኒስትር አብይ አህመድ በፓርላማ በነበራቸው ስብሰባ ላይ የአማራ ፋኖ የሚዋጋን የእጅብ ግልገል በመያዝ እና የእጅብ ቆዳ አንጠልጥሎ ነው የሚዋጋን ሲሉ መደመጣቸው የሚታወስ ነበር። ለዚህም ግልጽ ምላሽ የሆነ አርበኛ ዘመነ ካሴ ሰጥተዋል። እንዲህም የሚል ነበረ ምላሹ፣ አማራ የሚዋጋው ለነጻነቱ እና አባቶቹ መንፈስ እየተመራ እንዲሁም አባቶቻችን ባስተማሩን ጥበብ እንጂ እኛ በድግምት አይደለም። ይህ አማራ ፋኖም የአገዛዙን ኃይል ጅብ ሆኖ ይበለዋል ሲል ነው የተደመጠው። ተጨማሪ መረጃ አለን። አማራ በጅብ ግልገል ሳይሆን በምየ ምኒልክ፣ በአፄ ቴዎድሮስ፣ በልጅ እያሱ፣ በበላይ ዘለቀና በጀነራል አሳምነው ጽጌ ግልገሎች እየተመራ ገጥሞሃል። እጣፋንታ አሳፋሪ ውድቀት ነው ይልሃል። የአማራ ጀግኖች ትግል ጅብ ሆኖ ይበልሃል። አማራን ጨርሰ ሳታጠፋው በህብረቱ ያጠፋል። በፍጹም አንድነቱ ያሸንፋል። በጅብ ቆዳ ሳይሆን በአባቶቹ አምላክና በአባቶቹ ጥበብ የሚታገዘው አዲሱ ትውልድ መቀመቅ ይከታል። ድል ለአማራ ህዝብ። አንድ አማራ፣ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። መጋቢት 13 2017 ዓ ም አርበኛ ዘመነ ካሴ። ትናንትና ባወጣው የመከላከያ ሚኒስቴር መግለጫ እንዲህ የሚል ነበረ። ጀነራል ምግብ ሀይሌ ፋኖን በማስተባበርና እንዲሁም ከኤርትራ ጋር ውስጥ ለውስጥ በመስራት ተኩስ ከፍቶብናል፣ ውጊያም አድርጎብናል ሲል ክስ ማቅረቡ የሚታወስ ነው። ነገር ግን ጀነራሉ ከኢትዮፎርም ጋር በነበራቸው ቃለ መጠይቅ ግልጽ ምላሽ ሰጥተዋል። ምላሻቸውም እንዲህ የሚል ነበረ። እኔ ከፋኖ ጋርም ሆነ ከኤርትራ ጋር ምንም አይነት ግንኙነት የለንም። የቀረበብኝም ክስ ሰምቸዋለሁ። እጅጉንም ያሳዝናል፣ ያሳፍራልም። ለሀገሩ ለታ የከፈለ ነው እንዲህ በቀላሉ የሚታይና እንደ ተራ ነገር የሚቆጠር ከሆነ በጣም አሳፋሪና ውርደትም ነው ሲሉም ተናግረዋል። ተጨማሪ መረጃ አለ ተከታተል ነው እንመለስ። ፕሪቶሪያ ውል መሰረት ነው ሁሉም ነገር እየሄደ ያለው ነው። ስለዚህ ከፕሪቶሪያ ውል ውጭ ያለ አግባብ ከኤርትራ ይባላል፣ አንዳንዴ አንዳንዴ ከፋኖ ደግሞ አሁን የመጣል ሌላም ሊመጣ ይችላል። እንደዛ አይደለንም እኛ ሊሆንም አይችልም አናረገውም በፍጹም። ይሄ ደግሞ ይታወቃልም። ስለዚህ ከውል ፕሩቶሪያ ከስምምነቱ ውጭ የሚደረግ እንቅስቃሴ እንታገላለን፣ እናስተካክላለን፣ ወደ ትክክለኛ መንገድ እንዲገባ ጉዳዩ ነው። እንደ ሰራዊት ከፋኖ ሁሉም ነገር ተግባራዊ እንዲሆን የምንጠር ነው። ስለዚህ የፋኖ የሚባለውን እንቅስቃሴ ራሱ የሆነ እንትን ይኖረው ይችላል። እኛ ከፋኖ ጋር ከአግባብ ውጭ ግንኙነት